ከዚህ በኋላ ኖ ነው አንተ ከዚህ በኋላ ዲያብሎስን አታገለግልም። ውጣ ውጣ! ና ና ና ና። ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላል። ማየት ነው። ለምን ለምን ቆየን ለምን አልጸ ለምን ጌታን አትቀበል ኦፊሻሊ ለምን አልጸልይልህ እኔ ብዙ ለሱ ጊዜ ይሰጣለው የምሬ ነው ከምንም በላይ የልብን ክፍተት አይጭ በቃ ክፍትነ ጌታን ለማወቅ ጌታን ለመቀበል ኦረዲ ዩ አር ኦረዲ እና እሱን ኦልሬዲ ጌታ የመዳን ቀን ዛሬ ነው ዮኒዬ። መቼ እንደምንሞት አናውቅም። አሁን ያሉ የሚመስሉ ነገሮች ያረጃሉ፣ ያልፋሉ። ትላንት ኃይለኛ የተባለ ዛሬ ከመቃብር ውስጥ ነው ያለው። ትላንት የወደቀ ሰው ዛሬ ብርቱ ነው። ትላንት ብርቱ የነበረ ዛሬ ወድቋል። እኔ ጌታን የምሬን ነው ጌታን ስከተል ፈርቼ ነበር። በእውነት በጣም ፈርቼ ነበረ። በቃ ይሄን ነገር አጣለው፣ ይሄን ነገር አጣለው፣ ይሄን ነገር ብዬ ነበር፣ ግን ጌታ ሙላት ነው የሆነኝ እመነኝ አሁን አጣለው ብለህ የምታስባቸው ነገሮች ሴጣን ነው የሚልክብህ። ኦፍኮርስ አንተ አትሰማም፣ ግን ዲያብሎስ ወይም ዲያቦሎስ ማለት ሀሳብ የሚረጭ ማለት ነው። ትክክለኛ ትርጉሙ የዲያብሎስ ሀሳብ ነው እንጂ ፊዚካሊ መጥቶ ሴጣን አታካሪ፣ ግን በሀሳብ ነው የሚያጠቃ። ያስከው ነገር ልክ እንዳለው ነህ የተቀበልከው እውነት ኤክስ እንደሆነ ምናምን ይነግርሃል። በዚህ ሁሉ በርትቶ ለመቆየት ግን ጌታ ኢየሱስ ክርስቶስን እንደ ግላዳኝ አድርጎ መቀበል ያስፈልጋል። ከዋና ከመንፈስ መወለድ ያስፈልጋል እና ልብ በፈቀደ ሰዓት መንፈስ ቅዱስ አንተን በመራ ሰዓት ጌታን መቀበል ትችላል። እኔ አላስጨንቅህም። የመንፈስ ቅዱስ ጊዜ ይመጣል። ያኔ ጌታን ለመቀበል ልብ ክፍት ከሆነ አም ሬዲ ላይክ፣ ጌታን እንድትቀበል ጸልይላለው። ምክንያቱም በውስጥም ከፈለግ ወይ በአደባባይ በፈለግ ብቻ ጌታን እንደ ግል አዳኝ አድርገ ተቀበል እንጂ ለእኔ ትክክለኛ ደስታው የሆንዬ ከዚህ በላይ አሁን ካስደሰተኝ በላይ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል እንደማየት የሚሰማ ኩራት የለም። እና ለምሳሌ አንተ ኢትዮጵያ አይደለም የምትኖረው እዚህ አይደለም የምትሰራው ምናምን፣ እኔ ኢትዮጵያ ነው የምኖረው የምንቀሳቀሱ አዲስ አበባ ውስጥ ነው፣ ሰዎች ያገኙኛል ምናምን። በዚህ ሁሉ ጥንቅጥ ማል ጌታን መቀበል መንፈስ ቅዱስ አግዘው ነው እንጂ የሚያስት ነገር ጠፍቶ አለም ሆ ይዘ እኔ የምር ነው ቸርች ልክ አይደለውም እንደ ይህንን እውነት መከተሌ ብዬ አውቃለሁ። ይመጣሉ እንደዚህ ያለ ነገሮች ግን የያዘ ክንድ የታመነ ነው። ቅድም ብያለሁ። ኢየሱስ እንዲህ አይደለም የሚይዘን፣ እንዲህ ነው የሚይዘን። እንዲህ እያልክ ተቆያታል። ኦረዲ ይይዟል። ልሂድ ብትል አይለቀም። ኢየሱስ ደም አፍስሷላ፣ ለአንተ ደም አፍስሷል እና ኢየሱስ ደም ላፈሰሰለት ለዚያ ደግሞ ዝም ብሎ አይለቅ እና ጸልይላ ያለው እዚህ ያላችሁ በጌታ የሆናችሁ ትንድሞች በደንብ ላይሆን ይጸልዩለት በደንብ በደንብ በደንብ ጸልዩለት። በቅርቡ ኦፊሻሊ ጌታን ይቀበላል። አሁን ኦልሬዲ ልቡ ለኢየሱስ ከፍት ነው። ኦልሬዲ ከዚህ በላይ ምን ጫፍ ነው? መጀመሪያ እኔ ጌታን ልቀበል ሰሞን ያለህን ነገር ነው እያሳይ ያለው እና ኦልሬዲ ትመጣታለህ። ምንም ዝም ብለህ ማገዶ አትፍጅ። ዝም ብለህ ነው የምታስቸግረን። ትመጣለህ በቅርቡ። ክብር ለኢየሱስ ብቻ ይሁን። መዝሙር ልክፈትና እንዘምር። ክብር ለኢየሱስ